አምራን ከስንት ጭቅጭቅ በኋላ የራት ግብዣ ቢደረግም አሁንም እንደተለመደው ከአቶ ለይኩን በስተቀር ተቀባይነትን አላገኘችም። ታዲያ አሁን ላይ ለማንም መናገር የማትፈልገውን ሚስጥር ዳግማዊ ሰምቶባታል። ሚኒስትር ስልክ በመደወል ወደ አምራን መምጣት እንደሚፈልግ እየጠየቃት ነው። አምራንም ነፍሰ ገዳይ መሆን ሳያንስ ጭራሽ ደግሞ ልምጣ ትላለህ እንዴ? ለምን ለኔ አታስብልኝም? በማለት እየተነጫነጨች ሳለ ዳግማዊ ግን ከክፍል ሆኖ ይሰማት ነበረ። ማነው ነፍሰ ገዳዩ? በማለት ጥያቄም አስከትሏል። ይህ ያልተገለጠለት የአምራን ንግግርም ለአእምሮ ጥያቄ ፈጥሮበታል። ኤደንም በቅናት እየተንጨረጨረች ነው። ከዳግማዊ ጋራ ያላትን ቀረቤታም ለማጠናከር ያመቻት ዘንድ ከቢሮ መቀጠር እንዳለባትም ኖሃሚንን እየተለማመጠቻት ነው። ኖሃሚን በእርግጥ እዛ ቢሮ እንድትቀጠርላት ካላት ፍላጎት የተነሳ ከዚህ በፊት ለአቶ ለይኩን ካላስቸግር ኖት በጣም ደስተኛ እንደምትሆንም ገልጻ አላቸው ነበረ። አቶ ለይኩንም ይሄ ምንም የሚያሳስብሽ ነገር የለም፣ ኤደን እዚህ መታ ትሰራለች በማለት ቃል እንደገቡላትና ዛሬ ቃላቸውን በተግባር ለማሳየትም የሞከሩበት ሰዓት ነበረ። እዛ ቢሮ ተከስታ የጽዳት ስራም እየሰራች ነው። ኑሐሚንም ከናሆሜ ጋራ ያላትን ቅርበት ለማጠናከር ብዙ የተለያዩ ምልክቶችን ለማሳየት እየሞከረች ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ ብያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩኝ ዛሬም ኑሐሚን ክፍል አርባ አምስትን እንመለከታለን። ባለፈው ክፍል እንደተመለከትነው አምራን እና ኤርሚ ከአንድ ክፍል ተቀምጠዋል። ይህኔ ናሆሜ የኔ ፍቅር እያለ ወደ ክፍል ሲመጣ አምራን በጣም ደነገጠች። ድሮም የፈራውት ይህንን ነው። እባክህናውን ከጉዳው ጣኝ ቁምሳጥን ግባልኝ በማለትም ቁም ሳጥ ደበቀችው። ናሆም ወደ ክፍል ሲገባ አምራን ድንጋጤ ውስጥ ናት። ምን ሆነች ነው የኔ ፍቅር? በጣም ተደናግጠሻል በማለት ይጠይቃታል። እርሷም ምንም የተለየ ነገር እንደሌለ ለማስተባበል ሞከረች። እንዲህ ሰውነቷ በፍርሃት እየራደ ከዛ ክፍል መቆየትን አልፈለገችም። ወደ ሳሎን እንውጣ በማለትም ተያይዞ ይወጣሉ። የራት ግብዣ ማለትም የቀጠሮ ሰዓታቸው ደርሶ ስለነበረም እያንዳንዱ ቤተሰቦችም ለባብሰው ወጡ። በዚህ ሰዓት ግን ደስተኛ ሆኖ የተከሰቱት አቶ ለይኩን ብቻ ነበሩ። አቶ ለይኩን በፊትም የተናገሩትን ቃል በተግባር በትክክል ለልጃቸው ማሳየት ችለዋል። ሌሎቹ ግን ወይዘሮ ዝናሽም አእምራንም ስላልወደዷት ደስተኛ እንዳልሆኑም እየተናገሩ ነው። የኤሚ በኩልም ገበታ ረግጦ እስከ መነሳት ደረጃ የደረሰችበት አጋጣሚ ነበረ። ይህ ስራቸው ግን በአቶ ለይኩን በኩል ቅሬታን አስከትሎባቸዋል። ቤተሰቦቼ ስነ ስርዓት የላቸውም ማድረግጠው ይነሳሉ በማለትም እየተናገሩ ነው። አምራን እንዳልወደዷ ታውቃለች። እቃ ወደ መታጠቢያ ክፍል መሄድ ይኖርብኛል በማለት አነስታም ወደ ሽንት ቤት ትሄዳለች። ታዲያ አሁንም የእርግዝናዋ ነገር እያወራች ነበረ። አምራን የተናገረችውን ናሆም አዳምጧታል። እዛ በኋላ ናሆም ጥርጣሬ እንዲያድርበት አድርጎታል። ሄደን ሆስፒታል መመርመር ይኖርብሻል እያለም ጠይቋታል እርሷም ምንም አይነት የጤና እክል እንዳላጋጠማትና መሄድ እንደማትፈልግ መለሰችለት መታየት አለብሽ የተፈጠረውን ነገር ጽንሱም በምን አይነት ሁኔታ እንዳለ ቼክ መደረግ አለበት እያለም አምራንም ቢጠይቃትም አምራን ግን ለጥያቄው ፈቃደኛ አልሆነችለትም ለምንድነው ግን የህክምና ጉዳይ ሲባል ወደ ኋላ ትያለሽ ከኔም ከእኔም ትሸሻለሽ ምንድን የተፈጠረውን በግልጽ ንገሪ እያለም ሲያጨናንቃት ነበር። ኑሐሚን ከአቶ ላይኩን ድርጅት ውስጥ መቀጠሯ በጣም ደስተኛ ሆናለች። ኤደን እየቀናችባት ነው። እየተማረች ለዛውም ደግሞ ስራ አላት፣ ሞስተኛም ሆነሻል። እንዳንቺ የቀናውስ ማን አለ እያለችም በንዴት እየተቃጠለች ነው። ኑሐሚን ግን አቶ ላይኩን ቃል እንደገቡላትና እሷም ከዛ ቢሮ ተቀጥራ መስራት እንደምትችል እንደነገሯትም ለኤደን ነገረቻት። ኤደንም ለጊዜው ብትደሰትም በኖሃሚን ላይ ግን አሁንም ክፋትን እያሰበችባት ነው። ታዲያ ስለ ስራሽተውና ስለ አስተማሪሽ ብትነግሪ ምናለ በማለትም ጠይቃታለች። አስተማሪ እኮ ዳግማዊ ነው ማለትም እያቶሌ እኮ ልጅ በማለትም አስተዋወቅቻት። ኖሃሚንም ዳግማዊ ከሆነ እርሷ በፍቅር እንደወደቀችለትም ገለጸችላት። ይህኔ ኖሃሚን በጣም ትደነግጣለች። ደንም ቀጠለች። ሴቶች የሚወዱትና ቆንጆ መልከ መልካም እንደሆነም ገለጸችላት። ለማንኛውም ያንችን ልብ ያሸፈተው ሌላ ወንድ ስለሆነ የዳግማዊ ውበት አይታይሽም በማለትም ነገረቻት። ኑሐሚንም ስለ ኤርሚ እያወራሽ ባልሆነ ሁን ስም እንዳታነሽብኝ በማለትም አስጠነቀቅቻት። ደንም ቀጠለች። ያኔ ሾካካውኜ ስሰራ ሳለ በር ላይ ሆኜ አንድ ባንድ ከአባባ ጋራ ስታወር የነበረውን አዳምጥሽ ነበረ ሀገራችን ላይ ዳግማዊ በጣም ይወድሻል በማለትም ነገረቻት። ታዲያ የበኋላ በደሏን ይቅርታ ለመጠየቅ ሞከረች። እወድሻለውም በማለት ልታባብላ ታሰበች። ይህኔ ኑሐሚን ከልቧ ስለመሰላትም እኔም እወድሻለሁ እህቴ፣ በጣም አመሰግናለሁ ተባባሉ። በኋላ ግን ኑሐሚን ትታት ከወጣች በኋላ ምንድን ነው ኤደን ይህን ያለ ማሽቃበጥ፣ ሁሉንም በልክ አድርጉ እያለችም ለራሷ ነገረችው። ሆሚ ከራት ግብዣው በተፈጠረው ነገር አምራንን ይቅርታ ጠይቃት፣ እኔ በጣም ደስተኛ ነበርኩ፣ ቤተሰቦችንም እወዳችኋለሁ እያለችም ለማስመሰል ሞከረች። እናቴና እህቴን የሆኑትን አይተሻቸዋል። ከእነሱ ጋራ ነው እንግዲህ ልኑር እያለሹ የቤት ብትመጭ ደግሞ ምን ያህል ከባድ ነገር እንደሚሆን አስቡ፣ በማለትም አምራን እነሱ ጋር መኖር እንደምትፈልግ በተደጋጋሚ እየጠየቀችው ቢሆንም ናሆሜ ግን በእናትና በእህቱ ተቀባይነትን በማጣቷ እጅግ አደገኛ ነገር እንደሚፈጠርም የገለጸላት ነበር። ሰዓት እንዳመማት የገለጸችለት አምራን አሁን ወደ ሆስፒታል እንሂድ እያለም ያስጨንቃት ገብቷል። እርሷም አሁን ላይ ተሽሎኛል እያለች ተርበተበተች። ምንም አይነት የህመም ስሜት እንደማይሰማትም ለማስመሰል ሞከረች። ምንም ከተቀጠረችበት ቢሮ ለናሆሜ ቡና በማፍላትም እንዴት ነበረ ትናንትና የራት ግብዣው በማለት ከአምራን ጋር የነበራቸውን የራት ግብዣም ለመጠየቅ ሞከረች አሁን እየቋጠረች እንዲሁም ቡና እያፈላች እየተንከባከበች ያለችው ኑሐሚን አሁን ላይ ደግሞ ቁርስ ሳላመጣልህ እያለችውም ትገኛለች ይህንን አምራን ካየች ደስ ስለማይላት ባታደርጊ ደስ ይለኛል ለማንኛውም እቤቴ በልቼ ነው የመጣሁት በማለት ይገልጽላታል ሁኔታ ናሆምና ኑሐሚን ቀልድ ላይ ናቸው ተነስተውም እየተጨዋወቱ ነው። ኤደን ግን በር ሳታንኳኳ ወዲያውኑ የፍቅር መቀስ ትሆንባቸዋለች። ኑሐሚንም በጣም ደነገጠች። ቡና እንደተደፋበትና እላዩ ላይ ልታጸዳለት እንዳሰበችም ነገረቻት። በር ሳላንኳኳ ስለገባሁባችሁ ዞር ዞር ስል ይህ ያልተጸዳ ክፍል ስለመሰለኝ ሞልወያ ይዤ ገባሁ በማለትም ነገረቻቸው። ሆኖም ከዚህ የተሻለ ሌላ ስራ ታገኝ ነበር ዞር ዞር ብለች ሌላ ሰው ጠይቄ በማለት ናሆም የኤደን መቀጠር አልወደደውም። ምንም ከዚህ ክፍልማ አልወጣም፣ በፍጹም እዚሁ ይሻለኛል እያለችም ነበረ። በመጨረሻም በሀፍረት ተሸማቃ ክፍሉን ለቃ ሞታላቸዋለች። ሁለታቸውም አሁን የልቤ ልባቸውን ማውራታቸውን ተያይዞታል። ግጥ አምራን እያለችበትን ሁኔታ ጠንቅቃ የምታውቀው ኑሐሚን ከናሆም ጋራ የፍቅር ግንኙነት እንድትመሰረት ምንም አይነት ፍላጎት የላትም ከበፊት ጀምሮ እየተከላከለች ብዙ ነገር እየተናገረች ቢሆንም፣ ነገር ግን ናሆሚ በቅናት ተነሳስተሽ ምራንን ወዳታለው በማለትም እሷ የተናገረችውን ነገር ተቀባይነት ሳያደርግ ቀርቷል። ሌላ ግን ከናሆም ጋራ እንዴት መቀራረብ እንዳለባት ሁኔታዎችን እያስተካከለችም ትመስላለች። በተለይ አቶ ሌይኩን ከአንድ ቢሮ እንዲሰሩ ያደረገበት ምክንያትም ምናልባት አንድ ላይ ሲውሉ ሁለታቸው በፍቅር ሊወድቁበት የሚችሉበት አጋጣሚ ሊፈጠር ይችላል ማለት ኑሐሚንን ስለሚወዷት ምራታቸው እንድትሆን ካላቸው ጽኑ ፍላጎት የተነሳ ሆን ብለው ያደረጉትም ይመስላሉ። በስከ መጨረሻም አምራን ከኤርሚ ጋራ ስልክ ተደዋውለው እያወሩ ነው። ይህ ካለሽበት ልምጣ እያላት ነው እሷ ግን ነፍሰ ገዳይ መሆን ሳያንስ ጭራሽ ደግሞ ልምጣት ለኛለህ እንዴ! በንዴት ነበረ ጩሀ ስታናግር የነበረው። ክፍል ውስጥ ሆኖ ሲከታተላት የነበረው ዳግማዊ አምራን የተናገረችው ነገር ለአእምሮ ከባድ ጥያቄ አጭሮበታል። ማን ይሆን ነፍሰ ገዳዩ? ለምንስ እንዲህ አለች እያለም ሲጠይቅ ነበረ? እንግዲህ በእናቱ በኩል ተቀባይነትን እያጣው ዳግማዊ አሁንም ባይታወር ሆኖ እንደቀጠለ ነው። ታዲያ ወደ መጣህበት ተመለስ፣ እኔ እናንተ በዚህ ሁኔታ ልንዛለቅ አንችልም፣ እየተባለ በተደጋጋሚ እየተነገረው ዳግማዊ ይህንን ሚስጥር አፍና የያዘችው ኖሃሚን ት በህይወት አለች ወይ ምንስት ልሃለች እያለች የጠየቀችው ጥያቄ ስለ ዳግማዊው አንድ ባንድ ሚስጥሩን እንደምታውቁባታል። ታዲያ በስተ መጨረሻም አንቺ ለካ ሚስጢር አትችም፣ ለማንኛውም በጣም ወድጅሻለሁ በማለት የፍቅር ጥያቄ ማቅርቦላታል። እርሷ ግን ከናሆም እንጂ ከዳግማዊ የፍቅር ግንኙነት መመስረት የምትፈልግ አትመስልም። ለማንኛውም በሚቀጥለው ክፍል ምን አዲስ ትዕይንት ልንመለከት እንችላለን፣ ተከታትዬ የማቀርብላችሁ ይሆናል። ለዛሬ ኑሐሚን ክፍል 45 ይህንን ይመስል ነበር። ለቻናሌ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትና ጠይኳችሁ። ባይ ባይ